አንተ በሁለት እግር ቆመ ሽንት ቤት ስትገባ እኔ በቂጤ ተንፈቅቅ ሴራሚክ ለሽንት ቤት ስገባ፣ አላሳዝነ። የደሴ ልጅ አይደለም፣ እግር ኳስ ተጫዋችም አይደለም። ልጅነቱ ጀምሮ አካል ጎደሎ ነው። ያው ማለት እግሩን ያምዋል፣ ተፈጥሮ ነው እንጂ በእግር ኳስ መጫወት የመጣ ምናምን አይደለም። ስድስተኛ ዓመቴ ሊመጣ ነው እግሬን ከተጎዳሁኝ። ኳስ ተጫዋች ነበርኩኝ ደሴ ላይ። በዛኑ ቀን የምወዳትን እናቴንም እና እግሬንም አንድ ቀን አጣሁኝ። እባካችሁ ድረሱልኝ፣ ወጥቼ ውጭ ሀገር መታከም አለብኝ። ማንም የለኝም። እናትም፣ አባትም፣ እህትም ወንድምም የለኝም። ሰው አይቶ ይኖ ከቤት ያወጣኝ መንቀሳቀስ አልችልም። ምኪ ልቀመጥ። እሺ፣ አይዞ፣ አይዞ፣ አይዞ፣ አይዞ፣ አይዞ፣ ወንድሜን፣ ወንድሜን፣ አይዞ፣ አይዞ። በስመ አብ በምንጫወት ጊዜ ከወዲያ ጋር እየተጫወተን ነበርና ኳሱን ሊቀማኝ ሲል ሸርታቴ መታኝ። አያት? አንቴ የምን ተጫዋች ነበር? ደሴ የደሴ የደሴ ከነማ አው፣ እዛ እየተጫወትኩ ነበር። ወደ ገና ወደ ክለብ ልገባ ነው። ኦኬ። ከዛ በሸርታቴው እዚህ ላይ መታኝ። እዚህ ላይ ሲመታኝ እኔ እዚህ ክቦ አለች አይደለ? ወደዚህ ወጣ። አያት? አዎ፣ ወደዚህ መጣች። አዎ፣ እዚህ ጋር መታኝ። አዎ፣ ወደዚህ ሸሸ ማለት ነው ይሄ ነው እግሬ። ይሄው፣ ይሄ ነው ድራማ አይደለም። ይሄው አያት፣ ሎሚታ ትታይሃለች። አያት እዚህ ጋር አያት፣ ልቺ ይቺ ባዶ ናት። አያት፣ ድራማ አይደለም። ይሄው እግሬ ቀጠነች፣ አያት፣ ቀጠነች። ይሄው ሄኛውን እግሬ እና ይሄኛውን እግሬ አመሳሰለ። ይሄው አሁንም ይሄ ሁለተኛው እግሬ ሊቀጥም እየፈለገ ነው። ምን ሆነ ድራማ? እስኪ ንገረኝ። ይሄው ከዚህ በላይ ዘርጋም እግሬ። እኔ ቪዲዮ የከፈትኩት ያው ሲያየኝም ያቀኛል ቤተስፋ ስለማደርግ ነው። ያቀኛል ቤተስፋ አኗር ታቀኛለህ። እኔ ያሙሞ ልጅ ነኝ፣ እሱም ያሙሞ ልጅ ነው። አብረን አብረን ያደግ ነው። የአንድ ሰፈር ልጆች ነን። ቤታቸው ያሙሞ ትምህርት ቤቱ አካባቢ ነው። የደሴ ልጅ አይደለም፣ እግር ኳስ ተጫዋችም አይደለም። ከልጅነቱ ጀምሮ ከልጅነቱ ጀምሮ አካለ ጎደሎ ነው። ያው ማለት እግሩን ያምመዋል፣ ግን ተፈጥሮ ተፈጥሮ ነው እንጂ በእግር ኳስ መጫወት የመጣ ምናምን አይደለም። ያለው ታሪክ ሁሉ ውሸቱን ነው። እናቴ ሙታቢ ምናምን ምናምን ሁሉ ውሸቱን ነው። ይሄን ልጅ ያዙልኝ፣ ይሄን ልጅ ያዙልኝ። አንተ እንደው ይሄንን ዘጠኝ መቶ ሺህ ብር አንተ ትሞላልኛለህ ያለህ እንደው ቤተሰቦች ጋር ሰው ልከን እዛ አክስቲያለች አይደለ? አክስቲያለች አንተ አንተ አለች አይደል እና አብረን እኔ እናንተ የተለያየን ቦታ ነን ያለ ነው። አንተ እ ከልጅነቴ የተፈጠረው እና ቤተሰብ እ እናቱ አባትህን ላከው እናቱ አብረን ትምህርት ቤት የተማርነው። ኧረ በእናትህ በእናትህ አንተ አባትህን ላከው

ሊስትሮ ጫማ ሁሉ ይሰፋ ነበር። እዛ አመሞ ጫተር አካባቢ ሊስትሮ ይሰራ ነበር። ከልጅነቱ ገና ከህፃነቱ ጀምሮ አካለ ጎደ ነው። አመሞ ትምህርት ቤት አብረን ተምረናል። አክስት አለችው፣ አክስቷ ታሳደገችው። እናቱ በልጅነቱ ነው ሞተችበት። ይሄ ልጅ ያለው እግር ኳስ እጫወታለሁኝ፣ ከዛ እግር ኳስ እጫወት እናቴ በመኪና አደጋ ሞተችብኝ። እኔ ታሪኩን ሁሉ ሰምቼዋለሁኝ። እኔ ሁሴን አስወጥና ለይ ከመበተና እኔ አወቅኩ እኮ የጅርማ የጅርማልስና እንደዛ ነው አወቅኩ ደግሞ እኔ። እናንተም አንግባባምም ነበር አባትህን አንተ ላክና እኔ እኔ እኔ ከእናት ይወርሶ ወጣ ነው አይደል አካለ ጉዴ ዳ መግባባት አይጠበቅብንም። የሰው ልጅ ስንት ምስኪኖች አሉ። አንተ ምስኪን፣ እኔ ምስኪን አይደለም ያውልም ይርዱ። ግን እውነታውን ተናግረህ እናትህን ባልሆነ ምክንያት ሙታለይ ከምትል እውነታውን ተናግረህ አው ህመምተኛና አካለ ጉዴ ነው። ብር ያስፈልግሃል፣ ምስኪንና መታከም ካለ ብትታከማል። ግን ያልሆነ ታሪክ ከምታወራ እውነተኛ እኮ ታሪክን ብታወራ በጣም ብዙ ይረዳሃል። በጣም የሚያሳዝን ታሪክ አለ፣ እውነታውን ብትናገር ማለት ነው። ግን የለለ ታሪክ ከምታወራ እንደዛ ከምታወራ አንድ ቀን እንኳን ይሰራም ነው። አሁን አለ ለምረን ያስተውሳሉ ይሆነ ሳለ። ቆይ አንድ ጊዜ ወንድማችን ወንድማችን እኔ አሁን መጠየቅህ እኔ ምን እስኪ አንዋር ቆይ፣ አንዋር አንዴ አንተ ይሄን ሰው ታውቀዋለህ? ምን ልትረዳው አስበህ ነበር? ምረር እንደ ሰው ምን ኃላፊነት ተውታል? አሁን መጥተህ ለመክሰሱ ችግር የለውም። በየትኛው መንገድ ይህ ልጅ አካል ጉዳተኛ ነው በቃ ዋናው ነገር አካል ጉዳተኛ ነው። በቃ ቆይ አሁን አስጨርሰኝ። አካል ጉዳተኛ ነው፣ ግን አንተ እስኪ ለራስ ልትረዳው ምን ረድተኸዋል? ምን አግዘኸዋል? ከተዘጋበት ቤት አውጥተኸዋል ወይ? ወይስ ይሄ ሰው አልተጎዳም እያልክ ነው ወይ? ምንድን ነው እስኪ ዋናው ጭብጥ አላማህ ምንድን ነው? ዓላማ እስኪ ዓላማህ ልጠይቅህ ወንድም። ይወ ኦኬ፣ እንደዚህ ለጥያቄ ለመመለስ ከፈለክ እኔ በዛን ሰዓት ላይ እኔም እንደሱ ማለት እንደሱ አካለ ጎደሎ ባልሆንም ያን ያክል የገንዘብ ወይንም ማድረግ የምችልበት አቅም ላይ አልነበርኩም። እኔ ደግሞ ሲጀመር አሁን አይረዳ አካል ጉዳት አካል ለንግግሬ ይቅርታ። እኔ እያልኩ ያለሁት ልጁ አያሳዝንም ምናምን መርዳት የለበትም አላልኩም። እኔ ግን ታሪክን እውነተኛ ታሪክን ተናግረህ መርዳት ካለብህ ለእውነተኛ ታሪክ ተናግረህ ተመረጥ ካለ ትረዳለህ ነው እንጂ። ለምሳሌ ስለ ታሪኩ ስለ ታሪኩ ስለ ታሪኩ ያለና እንደ ሰው ልጅ ይሄ ሰው ጉዳተኛ ከነበረ ልትረዳው ያደረግከው ነገር ምንድን ነው? አሊያ ደግሞ የኢትዮጵያ ሕዝብ ሊረዳው ዘጋቢት ምንም የማረግ አቅም የለም። አጥምተኛ ቆያ ሰብጋው ነህ ህፃን ይያልስ ነው ወንድም ቆያ

ምናልባት ሚኪ ሰላም። በመጀመሪያ ይቅርታ፣ ቀጥታ ወደ ጉዳዩ ገባው። ይሄ ልጅ ውሸቱንም ይሁን ምንም ይሁን ብቻ ይሄ ልጅ ታሟል፣ ታማሚ ነው፣ መታከም ይፈልጋል። እኔ ማቆርሙስ ገኒጋ ከቀረበው በኋላ ነው ይሄንን ልጅ ማውቀው። በኢሙም አውርቼዋለሁኝ፣ እና ቤተሰብ አለው። ይዋሻል ብለህ ካሰብክ ይሄ ልጅ እስከ ዛሬ ድረስ ቤተሰቦቹ አለን ብለው ካሰቡ፣ ኢቨን ሚዲያ ላይ ከወጣ የልጅ በጣም ቆይቷል፣ አመት አልፎታል ገኔ ላይ። ከዛ ጀምሮ ራሱ እናትየዋ ካለች፣ ችግረኛም ትሁን ድሃም ትሁን የት ነው ልጄ ብላ ፈልገዋለች። ሆይ ቤተሰቦቹም ካሉ አጎትም አክስትም ሰምቲንግ ቤተሰብ ሊኖረው ይችላል። የሰው ልጅ ያለ ዘመን ያለ እንትን አይፈጠርም። ግን እስከ ዛሬ ድረስ የት ነበሩ? የት ናቸው? ይሄ ልጅ አሁን የኢትዮጵያ ሕዝብ ሊረዳው ለምኖ ሚኪ ጋ ሄዶ እባካቸው አሳክሙኝ እያለ ነው ያለው። ወይ አሳክሙት፣ ወይ እንዲታከም ደግሞ መንገዱን ልቀቁለት። ዋሽም አልዋሽም የዋሸበትን ምክንያት ሊኖረው ይችላል። ይሄ ልጅ ዋሽቶም ከሆነ የዋሸበትን ምክንያት ሊኖረው ይችላል። የሰው ልጅ ያለምንም ምክንያት አይዋሽም። እያየ ነው ነው በውሸት አይደለም እዚህ ጋር የቀረበው። ይሄ ልጅ እግሩ ታሟል፣ በሽተኛ ነው። መቆም እስኪያቅተው ድረስ የሚኪን ቪዲዮ አይተው ከሆነ ደግፎት መቆም እስኪያቅተው ድረስ ነው ቪዲዮ የሰሩት። መርዳት የምትችል ከሆነ እርዳው። ባለ ከቶኝ አይደለም፣ አስታውሳለሁኝ። የምሬን ነው የምላቸው። የመታይ ልጅ ነው ይሄ ልጅ፣ ብታዩ የምር አንድ ስለምታይ ልጅ ነው፣ ብታዩ አንዋርዝም በል አንዋር ዝም በል አልኩህ እኮ። አንዋር ዝም በል አንተ። ምን ታታረግም እንዴ? ምን ታርግልን? አንዴ በቃኛ እንናገራለን። ምን ታታረግም? ተረጋጋ። በመጀመሪያ ደረጃ እኔ አንድ አንድ ወንድሜ እህቴ በጣም ነው ማመሰግንሽ። ፈጣሪ ይስጥሽ። እኔ ሚኪን አምላክ ከፍ ያድርገው። አሁንም እሱን አይደለም ዘር ማንዘሩን አላህ ከፍ አድርገው። እኔ ምለምን ለት ይሄን ነው ለምን በይኝ። እኔ ነኝ ይሄ ልጅ ይሄን አንዋር የሚባል ሰው ከተዘጋ ቤት አልወጣም ካሉ እኔ ነኝ። ቤት ላይ ሄድኩት ምናልባት ቪዲዮ ልክፈትላችሁ። ይኸው ቆሜ ያለሁት አሁን መንገድ ላይ ነው። እኔ ሚኪ ስለገባ ነው ቪዲዮን ነው ያበራሁት መኪና። እኔ እንደ አንድ ኢትዮጵያዊ እንደ አንድ ኢትዮጵያዊ ይህን የመሰለ ልጅ ሰው እነት እዚህ ጋር ሲያየው፣ አዎ አካሉ የጎደለ አይመስልም፣ ችግር ውስጥ ያለ አይመስልም። ሰዎች እግሩ ሊቆረጥ እኔ ማርሻል ሆስፒታል ይሰርኩት እኔ ነኝ። ሁሱ ቤት ይዤ የገባሁት ነኝ። እንደ አንድ ኢትዮጵያዊ ሰው ልርዳብዬ ነው የወጣሁት። ከዚያ በኋላ ጥቁር አንበሳ ሆስፒታል ይዤው ሄድኩኝ። ጥቁር አንበሳ ሆስፒታል ምንድነው የተባለው? እግሩ ይሄኛው ጉልበቱ ያኛውን የታችኛውን እግር እየመገበ ባለመሆኑ እግሩ እየቀጠነ ወደ መቆረጥ ሊሄድ ስለሆነ በአስቸኳይ ወደ ውጭ ሄደ መታከም አለብህ ተባለ። ከተባለ በኋላ ይሄ ልጅ እውነቴን ምነግርህ ቤት ክራይ የሚከፍለው በሰዓቱ አልነበረውም። እቤት ሄድኩት። እኔ እቤት አዳማ ገንዳሃራ ነው ቤቱ። ማንም ሰው መምጣት ይችላል። እዚህ ልጅ አጠገብ አኗር አጠገብ አልተጎዳም እንዲህ አልሆንም። ዛሬ ቤት እንደነበረው እናቱ ከሞተች በኋላ ሀብቱን እንደወረሱት እዛ ክልል ላይ ይሄ ልጅ አሁን ገንዘብ ሲያገኝ ምናልባት የሚፈሩት ሌላ ነገር አለ። በቃ ገንዘብ ካገኘ ኢትዮጵያ ህዝብ ከጎኑ ከሆነ የሚፈሩት ወን አንሻ አንሻ ቢቲ ለምንድነው የታሪኩን የሆነብህ ነገር እውነት ነው። ለምንድነው ታሪኩን እንደዚህ ማስተካከል የፈለከው? አሁን እኮ ልጁ አያቀኝም ሚኪ፣ የሚያቀኝ እኔ የሚያቀኝ አልኩ። እዛ ሰፈር እንዳለው ነው፣ ስለኔ ህይወት ታሪክ አያቅን በጭራሽ። አንተ ሲወለድ እያለ ነው ሚኪ፣ እኔ ሲወለድ እኔ ጤነኛ ነኝ። ይሄድ አባቱን ይላክ አባቱን ይላከውና አሁን ይሄድና እንግዲህ አክስት ትይዛለች አይደለም

አክስ ተሳደገችው እናቱ በሕፃነቱ ነው ያላቀውም ሕፃኑ ስፍራ የመጣው አታውቅም። የሚያል በምክንያት ነው። አክስቴ ጋር እስ ላ እናቱ አብረን ፋጡ ማህመድ ትባላለች። አክስቱ ፋጡ ማህመድ ትባላለች። ትምህርት ቤቱ ባጠገብ ነው ያደግነው። አብረን ትምህርት አብረን የተማር ነው እንደዚህ እግሩ ነው ነው አውራ አሁን እሺ

አማማ ነው ያ ሙሞ ሰው ገና ቲክቶክ አይጠቀምም ብለህ ዝም በትቀደዳለህ እንዴ? በጣም አብዛኛው አረባ ያለ ነው። ሰዎች አሁን ያለው ተጨባጭ ብቻ ይሄ ልጅ ሂዳ የለም የሁለተኛ ታሪኩ ማለት ነው፣ መኪና ተደግፎ ፎቶ እየተነሳ

ይሄ ልጅ አልተጎዳም እያልክ ከሆነ እስኪ እስኪ ቆይ አንተ አኗር ቆይ፣ ይሄ ልጅ አልተጎዳም የምትል ከሆነ እኔ ቦታ ላይ የቆምኩ ሰውዬ ጥቁር አንበሳ ይዤ የሄድኩኝ የራጅ አልትራሳውንድ እንዲያስነሳው የኢትዮጵያ የአጥንት ስፔሻሊስት ከአራትም አምስት ስድስት ዶክተር የፈረመበት ወረቀቱን አምጣልኝ፣ አኗር። ወረቀቱን አምጣው አኗር፣ አኗር፣ አልሰማም። ወረቀቱን ወረቀቱን አምጣው። አዎ ይ በቃ ይ ማየት የሚፈልግ ሰው ይሄ ወረቀት በፈለገው ማስረጃ ላቀርብ እችላለሁ። ልጁ በተናገረው ጉዳይ በተናገረው ልጁ አሁን አያቀኝም ብላል። በልጅነት ከአንተ ከመሰበር በፊት ፎ ለ ፎቶ ፎቶ አለ ከመሰበርእግ ከመሰበር አለ አለእግርቅ ስለመኖሩ አሁን በልጅነቱ ተሰብሮ ነበ እንዲ የተፈጠረው አለ ግን አይደለም ፎቶ አለኝ ብለህ ማረጋገጫ ማቅረብ ትችላለህ። አንዲት ናት ያለችኝ እሷ ፎቶ። ሚክዬ አንድ ፎቶ ናት ያለችኝ። እኔ አዳማ ስገባ ስልኬን ሽጬ ነበረ። ሚክዬ አዳማ ስገባ ስልኬን ሽጬ ነበረ። አዳማ ኒስትሮ ሰርቻለሁ ይሆናል። ሚክዬ አዳማ ኒስትሮ ሰርቻለሁ። አንዲት ላይ ፌስቡክ ላይ የተፖስተተች አንድ ፎቶ እኮ አሳይን አሳይን አሳይን አሳያችሁ። አደጋ ደርሶብኝ ነው ብሏል። ይሄው እግሬ ለራሱ ይሄው እዩት፣ ስትሬት ነው። ሚኪዬ፣ ይሄ ሁሉ ነገር ምንድነው መሰለ እኔ አልሐምዱሊላህ፣ ጅቡቲ ጅቡቲን የተወለድኩት እናቴም በጣም በስሟ የምትጠራናት አሚናት አመርከት ተባለ ማንም ነው ይሄ ያወራው ሰው የለ ራሱ አባቱ የሚተረትላት ነው ለእኔ እናት ማለት ነው። እና አሁን እሷ ሁሉንም ነገር ድፍንፍን ብሎ ሲሞት ብዙ ነገሮች ደርሰውብኛል ብዙ ነገሮች ማለት ነው ብዙ ነገሮች ደርሰውብ አሁን እዚህ ላይ መናገርን አልፈለግም። ጊዜያቴ ጊዜን ጠብቄ ሁሉንም ነገር ኢንሻላ አላህ ባለልኝ ቀን ላይ እነዛን ነገሮች ማስተካከልበት ነገር አለ። ሚኪ እኔ የእናቴን ነገር አልተሰጠሁም ሄድ ቀጥል ተብዬ ተገፍቼ፣ እሱ ያየኝ ቦታ ላይ ሚስትሮን የጀመርኩት ምንም ሳላቅ ው በዚህ የጫማ መርፌ ወቅቶኝ ሆሞፊሊያ ሊገላ ይነበረ ምንም የለህን ቀጥል ውጣ ከቤት ተብዬ ያስወጡኝ ነኝ። ዘጠነኛ ክፍል ላይ ደርሻለሁ። ዘጠነኛ ክፍል አቋርጬ ጎዳና ላይ ወጥቼ ሚስትሮ ሰርቼ፣ በለጠ ቤት የሚባል አለ፣ ሰው የማይኖርበት እዛ ውስጥ የኖርኩ የልጅ ነኝ አልሐምዱሊላህ ለብዙ ነገር አሳልፎልኛል። አሁን ምን መሰለህ፣ በሁለት እግሬ ካቆምኩ የሆነች ችግር አለች። ያቺ ነገር የምትነካበት ነገር አለ። ስለዚህ ምንድነው ቶሎ ብለን ይሄን ልጅ ማጥፋት አለብን። ፈለጋችሁ፣ ወላሂ ስቀሉኝ፣ ረዱኝ። መታትድናለእንዳገሬ ምስናቀሩት ሜሴጅ ይታያችኋል ሜሴጅ ይታያችኋል። የእሱ አካውንት ላይ እየገባ አይደለም፣ የኔ አካውንት ላይ ነው እየገባ ያለው። ጥዩት ይሄ ሜሴጅ የኔ አካውንት ላይ ነው የሚገባው። ብሩ ይሄው ይሄ ሜሴጅ የኔ አካውንት ላይ የእሱ አካውንት ላይ አይደለም። ወላሂ ምሳ አልበላም። እኔ እንዲያውም አግኝቼው በጣም ነው ደስ የሚለኝና አብሬው ብቀመጥ ብዬ ጓጉቼ ነበር። ፎቶ መነሳትን ፈልጌ ነበር ከሱ ጋር ማለት ነው። ወላሂ አይ ተነሳው ምንም አግኝቼው ወጥቶ ነበር ነገር ወርዳ ረጋ ከመኪና ምናምን ከዚያ በኋላ እሺ የምትለውን ነገር እሺ፣ በቃ በቃ፣ ፈጣሪ ማርህ፣ ፈጣሪ አቃል ብሎ ትቶ ነው የሄደው። ዝንቦች አይጠፉም በእኛ ቦታ። ስማመስዬ እንዴት ናችሁ? ቅድም ገብቼ ነበር ወጣው። ሚኪ አንተ ምንም ቢሉ እርዳታ ዛሬ አይደለም መርዳት የጀመርከው ድፍን አምስት ዓመት እናቀሃለን። ኮመንት ምናምን ለሚጽፉ እንደዚህ ለምንትን ለሚሉ ቦታ ተስጣቸው ግን፣ እኔ እኔ አቅሜን እረዳዋለሁ። ሁላችንም ግን የሰፈር ልጅ ምቀኛ ነው። በእውነት አንዳንድ ጊዜ የተፈጥሮም ይሁን ምንም ይሁን እርዱኝ ቆሜ ሊል እኔ ቪዲዮውን ነው ገብቼ አሁን ያየሁት። ማለት ልጁ አሁን እንደዚህ ስታዩት ጤነኛ ነው የሚመስለው። በእውነት ግን እኔ ራሱ እንደ ይሄ ምን ሆኖ ነው እርዱኝ የሚለው ብዬ ነው ገብቼ ያየሁት። ይሄን የመሰለው ወጣት ልጅ አይሠራም እንደ ብዬ ቪዲዮውን ሳይ በክራንች ነው ያለው። ለምንድን ነው በዚህ ዳሃብታም ለሚሰጠው እንደው እኛ ቅጥል የምንልበት ምክንያት? ልታከም ቆሜ ሊሄድ ነው ያለው። የምን ምቀኝነት ነው በእናታችሁ? እንደው ታሪኩም ላይ ውሸት ይኑር እንደው ተፈጥሮም ሊሆን ይችላል። ምን አስቀናችሁ በዚህ ደረጃ? ተው፣ እንደዚህ ያጣርግብኝ። እኔ ማንም የለኝም፣ እናትም አባትም እህትም ወንድምም የለኝም ባዳን ውሀት ና ወንድም እየሆነኝ ያለው ተው፣ እነሱንም አታሸሸብኝ። ወላ ካለ ሀገር አትፈታተን። ሚኪ ሌባን ያልከው ወላይ አንድ ብር አልበላኝም፣ ቁርአንን ሀያ አምስት ሳንቲም አራ አምስት ሳንቲም ገና እንደጀመረኝ የበዓል ቀን ነው ሪከርድ አድርጌለት ሚኪዬ እኔ

እናት ዲሉም ተብዬ ብዙ ተብዬ ተመጣው ልጅ ቤተሰብ ዲሉም ተብዬ ስሞቱልኝ የመጣው ልጅ ነኝ። ተው ባላ ባላ እያሉ ተው ተሰድቤ ለማንኛውም ተብዬ እዚ ደረጃ ላይ ደርሻለሁ። የእናቴ ስም ላስጠራለት እኔ ብቻ ነኝ ያለው ቁም ነገር ላይ ድርሽ አሁን ያልደረስኩት አንተ ትችላለህ። አንተ ትበልጣኛለህ። አንተ እኔን መተህ በጥፊ መምጣት ትችላለህ። አልመጣህም፣ ነገር ተወኝ። ወላሂ ሶብሬን እየጠፈተንኩ ነው። ይሄ ሰውዬ ማን እንደሆነ የምታውቁ ሰዎች ካላችሁ፣ ፔጁንም መቶ ምናምን ሺህ ተከታይ ያለው እና በጣም ብዙ ተከታይ ነው ያለው። እባካችሁ እንደዛ አይነት አጥያት ምን ይሰራለታል እና በምትችሉት አቅብ እባክህ ተው በሉት ተው በሉት በቃ ተው በሉት። ወይ አጠያት መፍራት አለበት። ተው በሉት። ና ነውር፣ ታግስ ከስር ያሉትን መልካም ሰዎች እንዲሸሹ እያረጋችሁ፣ ህግ ነው ወላሂ። ከድር አላህ የሰጠኝ ሰው ነው አላህ የሰጠኝ አላህ ላይ ወላሂ፣ ምክ ሌሊቱን እምብት ብያልቅ ይሄ ፊት እስከሚቀጥል ድረስ አላህን ለምኜው ማለት ነው። እኔንም አልፈጠርከኝም ነው እይ ብዬ ለምኜ ነው ከድርን ያገኘው። እንጂ ብራጊን አንተ መቶ ሚሊዮን ለምን አሰጠኝም? አልታከምም። እንዴት በየ አሁን ከዚህ በፊትስ? እሺ በሁለት እግሬ ተራምቼ ሂጄ እታከማለሁኝ። በአንድ እግሬ እያለቀስኩ ክራንች ይዤ እሯሯጥ ነበር። አሁን ግን መቶ ሚሊዮንም ቢኖረኝም አልታከምም። ማነው ከዛ ከዚህ የሚሯሯጥ? እየተንፏቀቀ አሁን ነው እሱ ደግሞ የሚሯሯጥልኝ። እንዳይከፋኝ እኔ አላቀው

ነፍ ነገሮች አሉኝ። ነፍ ተስፋ ቆርጭ ምክን ብዬ ጎዳና ላይ ማስቴሽን እየሳብኩኝ በቄጤ እየተንፏቀኩኝ መኪና ዳር ላይ መለመን የምችልበት ነፍ ምክንያቶች አሉኝ፣ ግን ያንን አልፈልግም። ነገ ወልጅ ያጠዋት እናቴን በሷ ሰ ጠርቼ እንደ ሰው እንደ እናንተ መጠራት እንፈልጋለሁ። እና በአላህ የምታቁትም ሰዎች ካላችሁ ለምኑልኝ። በቃ ተው፣ በቃ ታው ምንም አይመጣም። አትናቀኝ፣ በአላህ አትናቀኝ። እኔም እንዳንተ ወጣት ነኝ ሁላ አትናቀኝ። እኔ እኔ ትናንትና እንዳንተ ነበርኩኝ። እንዳንቀኝ፣ እንዳንቀኝ ሁላ አላህን ነገር ያደርገው። እሱም መፍትሄ አለ፣ እሱም መፍትሄ አለ። የሚያደርገውን ነገር ያደርገኛል፣ እሱ ይችላል። ስለዚህ እንዳንቀኝ። አባ አኗሪ ማስረድታል። በቃ እንግዲህ የምትፈሩ ሰዎች እባካችሁ ሂዱና ለዚህ ሰውዬ መረጃ ሳይኖረው የሆነ ሰው ብሎኛል፣ እንደዚህ ብሎኛል ምናምን በሚል ወሬ ትልቅ ፎሎ ስላለው ብቻ እንዲህ ማድረግ የለበትም እና የምትችሉትን ያክል ገኒን ሁሉ ይረብሿት ነበረ ሚኪ ብታይ ለምንድን ይሄ ልጅ ስልክ ዘመዶች የደውሎ ቤተሰብ ደውሎ ወ እኔ ስልኬ አይጠራም። ስልኬ ዝም ብዬ ነው የሚይዘው አሁን ሰው ጋር የምተዋወቅ ጀምር እያሉ ነው። አንዳንድ ሰው ስሙ ማን ነው ማን ነው ስሙ አኗሪ እኔ ቻኗሉን ስም ገና አሁን አንተ ልከልይ ነው። ቴሌግራም ላይ ያኛው ልጅ ጋር ከድር ጋር አዋሩና፣ ከድር ጋር ተነጋገሩ ማለት ነው። ይህንን ጉዳይ እንቅፋት የሚያደርግብኝን ሰው እናደዳለሁ። ቶሎ ይህን የምናደደው እንቅፋት እንደሆኑ ቶሎ ብዬ መውጣት ቶሎ መዳን ነው የምፈልገው። ና ሁሴን ጋር ተስማማን ማለት ነው። ከድር ጋር አወሩ፣ ተነጋገሩ፣ ተስማሙ ማለት ነው። አሁን ይሄ ቴሌግራም ቻናል ሁሴንንም ሲጠየቅ እኔ አላውቅም አለ ማለት ነው።